ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በአራተኛ ድምፆች ቃላትን ምስረታ ነው ማለት ነው። በአራተኛ ድምፆች ቃላትን እየመሰሩት የማሳያችሁ የሆነ ማለት ነው። ለመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሸራርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ ኒድ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች በደንብ አድርገን የምናይ ይሆናል ማለት ነው። እናንተም ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን ቪዲዮን እያቆማችሁ እየጻፋችሁ ስትለማመዱ ለእናንተ አይረሴነትን ይፈጥሩላችኋል ማለት ነው። እንደዚህ እያደርጋችሁ ተለማመዱ። አሁን በመጀመሪያ ፊደል ፊደሉ ነጠራና ከዛ ደግሞ ቃሉን ባንድ ያነብላችኋለሁ። እናንተም ልክ እንደኔ እያደርጋችሁ እያነበባችሁ እስከ መጨረሻ አብራችሁ ተከታተሉ። አሁን ቀጥታ አብረን እያነበብንን እንሂድ። ኦኬ የመጀመሪያው ቃል ከዚህ ለምን ይላል? ሳምንት ሳምንት ይላል። ሳምንት የሚለውን ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቱ ስራ ተዋል ደሞርዶ ደረስናልባቸው ሳምንት ሳምንት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሀ ሳ ብ ሀሳብ ይላል። ሀሳብ የሚለው ስናይ ሀ ማለት ከቤተሰቦች አራተኛ ፊደል ነው። ሳ ከሰ ቤተሰቦች አራተኛ ፊደል ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መርደድረን ስናነባቸው ሀሳብ ሀሳብ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ዛ ፎ ቺ ዛፎች ይችላል። ዛፎች የሚለውን ስናይ ዛ ማለት ከዚህ ቤተሰቦች አራተኛ ፊደል ነው። ፎ ከፈ ቤተሰቦች የመጨረሻ ፊደል ነው። ች ከቺ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስራት ባለ መልኩ ሊያደረን ስናንባቸው ዛ ፎ ች ዛፎች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚ ይልሃል። ፓስታ ፓስታ ይላል። ፓስታ የሚለው ስናይ ፓ ማለት ከፈ ቤተሰቦች አራተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ታ ከተቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ወደ ደረስ እናነባቸው ፓስ ፓስታ፣ ፓስታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዛሬ፣ ዛሬ ይላል። ዛሬ የሚለው ስናይ ዛ ማለት ከዚህ ቤተሰቦች አራተኛ ፊደል ነው። ሬ ከዚህ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ወደ ደረስ እናነባቸው ዛሬ፣ ዛሬ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፋይዳ ፋይዳ ይላል። ፋይዳ የሚለውን ስናይ ፋ ማለት ከፈ ቤተሰቦች አራተኛ ፊደል ነው። ይህ ከየ ቤተሰቡ ስድስተኛ ፊደል፣ ዳ ከደ ቤተሰቦች አራተኛ ፊደል። እነዚህም ፊደላቱ ስራ ተባለ መልኩ ደርድረን ስናነባቸው ፋይዳ ፋይዳ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል? ቃጠሎ ቃጠሎ ይላል። ቃጠሎ የሚለውን ስናይ ቃ ማለት አራተኛ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ሎ ከለ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለድረን ስናንባቸው ቃ፣ ቃጠሎ ቃጠሎ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጋ ዝ፣ ጋዝ ይላል። ጋዝ የሚለው ስናይ ጋ ማለ ከገ ቤተሰቦች አራተኛ ፊደል ነው። ዝ ከዚያ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ለድረን ስናንባቸው ጋ፣ ጋዝ ጋዝ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል ሃላፊ ሀላፊ ይላል። ሃላፊ የሚለውን ስናይ ሃ ማለት ከቤተሰቦች አራተኛ ፊደል ነው ላ ከለቤተሰቦች አራተኛ ፊደል ፊ ከፋ ቤተሰቦች ሶስተኛ ፊደል እነዚህ ፊደላቶ ስራት ባለው መርዳት ደረስ እናልባቸው ሃላፊ ሃላፊ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል ጃፓን ጃፓን ይላል። ጃፓን የሚለውን ስናይ ጃ ማለት ከቤተሰቦች አራተኛ ፊደል ነው። ፓ ከቤተሰቦች አራተኛ ፊደል ን ከነ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ያደረን ስናነባቸው ጃ ፓ ን ጃፓን የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚ ላል ሳ ማ ሳማ ይላል። ሳማ የሚለው ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ያደረን ስናነባቸው ሳ ማ ሳማ የሚለውን ቃል ማግኘት እንችላለን ቀጣይ ደግሞ ከዚህ ላይ ምን ይላል ማ ማ ማማ ይላል ማማ የሚለውን ስናይ ማ ማለት ከመቤተሰቦች አራተኛ ፊደል ነው በተመሳሳይ ማ ከመቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለው መርደር ደርሰናልባቸው ማ ማ ማማ የሚለውን ቃል እናገኛለን ማለት ነው ቀጣይ ደግሞ ከዚህ ላይ ምን ይላል ቻ ይ ና ቻይና ይላል ቻይና የሚለውን ስናይ ቻ ማለት ከቤተሰቦች አራተኛ ፊደል ነው ይህ ከየቤተሰቦች ስድስተኛ ፊደል ነው። ና ከነቤተሰቦች አራተኛ ፊደል ነው። እነዚሁ ፊደላቶች ስራት ባለው መርዳዳን ስናልባቸው ቻ ይ ና ቻይና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ሳምንት ሳምንት ይላል። ሳምንት የሚለውን ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚሁ ፊደላት ውስጥ ስራት ባለው መክፈያ ድረስ እናንባቸው ሳ፣ ም፣ ን፣ ት፣ ሳምንት የሚለውን ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል ማ፣ ለ ማለ ይላል። ማለ የሚለው ስናይ ማ ማለት ከመ ቤተሰቦች አራተኛ ፊደል ነው ል ከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ልደረስ ስናነባቸው ማለ ማለ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዋልታ ዋልታ ይላል። ዋልታ የሚለውን ስናይ ዋ ማለ ከወ ቤተሰቦች አራተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ልደረስ ስናነባቸው ዋልታ ዋልታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ጣልቃ ጣልቃ ይላል ጣልቃ የሚለውን ስናይ ጣ ማለት ከቤተሰቦች አራተኛ ፊደል ነው ል ከለ ቤተሰቦች ስድስተኛ ፊደል ቃ ከቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልኩ ደድረስ ስናነባቸው ጣልቃ ጣልቃ የሚለውን ቃል ማግኘት እንችላለን ቀጣይ ደግሞ ከዚህ ለምን ይላል ጳጳስ ጳጳስ ይላል ጳጳስ የሚለውን ስናይ ጳ ማለት ከጳ ቤተሰቦች አራተኛ ፊደል ነው። በተመሳሳይ ጳ ከጳ ቤተሰቦች አራተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርሰናንባቸው ጳጳስ ጳጳስ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሻ ማ ሻማ ይላል። ሻማ የሚለውን ስናይ ሻ ማለት ከሸ ቤተሰቦች አራተኛ ፊደል ነው። ማ ከሚ ቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልክ ለድረን ስናንባቸው ሻማ ሻማ የሚለውን ቃል ማግኘት እንችላለን። ቀጥ ደግሞ ከዚህ ላይ ምን ይላል? አመት አመት ይላል። አመት የሚለው ስናይ አ ማለት ከአቤተሰቦች አራተኛ ፊደል ነው። መ ከመቤተሰቦች የመጀመሪያ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለድረን ስናንባቸው አመት አመት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚህ እያደረጋችሁ እያነበባችሁ በደንብ እስከሚገባችሁ ድረስ ካነበባቸው በኋላ ከዛ ደግሞ ፊደላቶችን እያቆማችሁ ደግሞ እያንዳንዳቸውን ፊደላቶች ሁሉ ላይ እየለያችሁ እንዲሁም ቃሉን ደግሞ እየጻፋችሁ እየተለማመዳቸው መሄድ ይጠበቅባችኋል ማለት ነው። ማንበብ ብቻ ምንም ጥቅም የለውም። እያቆማችሁ፣ ቪዲዮን እያቆማችሁ ፊደላቶችን ነጣጥላችሁ፣ እያንዳንዱ ፊደላቶችን ታቃላችሁ። ከዛ ደግሞ ቃሉን በአንድ ላይ እያደረጋችሁ እያነበባችሁ እየጻፋችሁ መለማመድ ይህ ግዴታ ይሆናል ማለት ነው። ምክንያቱም እያነበቡ መሄድ ብዙም ውጤታማ ስለማያደርግ እየጻፋችሁ ደግሞ እናንተ ቪዲዮን እያቆማችሁ መለማመድ ለማመድ ይጠበቅባችኋል። ይህ ለእናንተ ግዴታ ይሆናል ማለት ነው። ስለዚህ እንደዚህ እያደረጋችሁ መለማመድ አለባችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በሌላ ይሰራልን የምትሉት ካለ እናንተ ኮሜንት ላይ ያሳውቁኝና የምትፈልጉትን ነገር መስራት ይችላለሁ ማለት ነው። በተጨማሪ ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እንዲሁም በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች የምመለስ ይሆናል። እስከዚያው ድረስ መልካም ጊዜ፣ ቸር እንሰንብት።